ሰላም እንደምን አላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናችሁ መረጃዎች ይዘንላችሁ መተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያድርጉ። ቤተሰብ ይሁን ያላችሁን ገንቢ ሀሳብ አስተያየት በኮን ሰክሽን ላይ ጻፉልን።

እኛ በጣም ግራ የገባን ነገር ልጅቷ የማን ሚስት ነች? የይትባረክ ታምሩ ሚስት ነች ወይስ ደግሞ የዩቲበር ታዋቂ ዩቲበር የባቢ ሚስት ነች የሚለው ነገር ብዙዎቻችን ግራ አጋብጧል ማለት ነው። ከዚህ በፊት እንደምታውቀው ብዙዎቻችሁ ዩቲበር ባቢ ንዚ ቪዲዮ ላይ የምትመለከቱት ከሆነ ከእሱ ጋር እንደነበረች ነው። አሁን ይትባረክ ታምሩ ቀለበት ያሰረላት ሴት ህይወት የሆነች ከዚህ በፊት ከማን ጋር ነበረች? ከዩቲበር ባቢ የሚባለው ከዚህ ልጅ ጋር የነበረች ልጅ ናት። ከእሱ ጋር ብዙ ቪዲዮዎች ራሱ እንደሰሩ ነው። ባቢ እጅግ በጣም ታዋቂ ዩቲበር ነው ከስፈቶች ሰብስክራይበር በላይ ያለው ታዋቂ የሪያክሽን ቪዲዮ ዩቱበር ነው። ብዙ ጊዜ የሪያክሽን ቪዲዮች የሚሰራ ዩቱበር ነው ባቢ። ባቢ ደግሞ አለባቢ ሰው ነው፣ ክርስቲያን ይለ በኢየሱስ ያለመነ ሰው። ነገር ግን እቺኛው ደግሞ አሁን ከይትባረክ ጋር ቀለበት አስራለች። ከሱ በፊት ግን ከባቢ ጋር ነበረች ማለት ነው። እቺኛው ልጅ ምንድን ነው ዝናን የምትፈልገው ወይስ ደግሞ ታዋቂ ሰዎችን ፈልጋ ነው ከነሱ ጋር መጣበር ትፈልገው ነገር የሚለው በጣም ብዙዎቻችን ጥያቄውን ወጥጠዋል። ዛሬ የይትባረክ ሚስት የሆነች ወይም ደግሞ የፍቅረኛ ሆና ቀለበት የታሰረላት ሴት ከዚህ በፊት የማን ነበረች? የባቢ ነበረች ማለት ነው። እንዴት እንደዚህ ሊሆን ቻለ? ባቢን ትናንትና እናከከዳችው ነገስ ይትባረክን አለመካዷ በምንድን ነው እርግጠኛ መሆን የሚቻለው? ይትባረክስ ምን ያህል እሷን ያውቃታል የሚለው ብዙ ጥያቄዎች ከተመልካቾች እና ከአድናቆች ተነስተዋል ማለት ነው። አሁን እዚህ ጋር እንደምትመለከቱት እዚህ መኪና ውስጥ ይሄው ከማግ ቢጋ ሲሳሳሙ ስተጋቀፉ ይታያል፣ ኬክ ስጎራረሱ ይታያል ማለት ነው። እንግዲህ እቺ ሴት ከዚህ በፊት ከአለማዊ ሰው ጋር ከነበረች፣ ዛሬ ደግሞ ከመንፈሳዊ ለዛም ደግሞ አስመላኪዎች ሲበር ይትባረክ ጋር ተጣብራለች ማለት ነው። እንደምን አላችሁ ተመልካቾቻችን፣ እናንተስ ምን ሐሳብ አላችሁ በዚህ ጉዳይ ዙሪያ? እችኛው ልጅ ከዚህ በፊት ስለሷ ብዙ ሰዎች ማወቅ ፈልጎ ነበረ። ማን ነበረች፣ የት ነበረች የሚል ነገር ጥያቄ ተነስቶ ነበረ? ከዚህ በፊት በሰራነው ቪዲዮ ላይ በሌላ ዩቲዩብ ቻናላችን ላይ ማለት ነው። ዛሬ ደግሞ ከዚህ በፊት ምን ነበር ይሄኛው ትክክለኛ ቪዲዮ ባቢ ራሱ የለቀቀው ከዛ ማግኘት ይችላል። ነገር ግን ቪዲዮ ተለልቶ ነበር ከዩቲዩብ ከባቢ ዩቲዩብ ቻናል። አሁን ግን ከየትም ከየትም አምጥተኗል ማለት ነው። እችኛው እኔ በጣም

ሰላም